ይህ የምትመለከቱት ፎቶ እጅግ ሰላም የሰፈነበትና ደስታን የተሞላ ፎቶ ከመሰላችሁም፣ እመኑኝ ተሳስታችኋል። ምክንያቱም ደግሞ ከዚህ ፎቶ ጀርባ አንድ ዓለም የማይረሳው አሳዛኝ ክስተት አለና። ሰላም ውድ የሎሲቲፕስ ቤተሰቦች፣ በህይወት አጋጣሚ የምናሳልፋቸው አስደሳች ጊዜያት ለማስታወሻነት የሆኑ ዘንድ በፎቶ ማስቀረት የተለመደ ክስተት ቢሆንም አንዳንድ ጊዜ ግን እነዚህ ፎቶዎች ሳናውቀው የህይወታችን የመጨረሻዎቹን ቅስበቶች ይዘው ይቀራሉ። ታዲያ እኛም ለዛሬ በካሜራ ሌንስ ውስጥ የሰፈሩና ከጀርባቸው ልብ ሰባሪ ታሪክን የያዙ ምስሎችን ልናስቃኛችሁ ነውና አብራችሁን ቆዩ። ስምንተኛ ኦሌሲያ ሱፔዝኒያ፣ ይህች ሴት ኦሌሲያ ሱፔዝኒያ ትባላለች። በቱርክ አንታሊያ ግዛት ውስጥ በሚገኘው ዱደነ ፓርክ ውስጥ ለመዝናናት ብላ ብሄደችበት ቅስበት ነበር። በሚያሳዝን ሁኔታ በዛ ወታ የቀረችው ኦሊሲያ በዚህ ፓርክ ውስጥ በሚገኝ አንድ ውብ ስፍራ ላይ ለማስታወሻ የሆና ዘንድ ፎቶ ለመነሳት በማሰብ ነበር ወደ ተከለከለውና ወደ ታጠረው ስፍራ አልፋ በመግባት በአንድ የገደል ጫፍ ላይ ቆማ ለፎቶ የተዘጋጀችው። ታዲያ ይህን ጊዜ ነበር ኦሊሲያ ፎቶን ከተነሳች ከደቂቃዎች በኋላ በአፋፎ ላይ ለመቆም ስትሞከር ድንገት የቆመችበት መሬት ከብቷት 35 ሜትር ከፍታ ካለው ገደል ላይ በቀጥታ ወደ ሜዲትራኒያን ባህር ቁልቁል የወደቀችውና በዛው ደብዛዋ የጠፋው። ታዲያ ይህንንም በደስታ የተሞላን የኦሌሲያን ፎቶ የተመለከተ ሰው ከዚች ቅጽበት በኋላ ላትመለስ ሄዳለች ቢሉት ለማመን የሚቸገር ሲሆን ከዚህ ውብ የተፈጥሮ እይታንና ደስታን ከያዘ ፎቶ ጀርባ ከባድ ሐዘንን ያነገበ ፎቶ ነበር። ሰባተኛ ፊሊፖ ባሪ። ይህ በፈረንጆቹ 2022 በጣሊያን ዶሎማይት ተራሮች አናት ላይ ፊሊፖ ባሪ የተባለ ልምድ ያለው የተራራ ወጪ በበረዶ በተሸፈነው የተራራው ክፍል ላይ ቆሞ በደስታ የተነሳው የመጨረሻው ሰልፊ ፎቶ ሲሆን ይህንንም ፎቶ የት እንዳለው እዩ ከሚል አጭር የጽሑፍ መልእክት ጋር ለቤተሰቦቹ ይልካል። ታዲያ ፊሊፖም በተፈጥሮ ውበት እየተደመመ ሳለ ነበር በድንገት ከተራራው ጫፍ ላይ አንድ ግዙፍ የበረዶ ግግር ተደርምሶ ወደታች እየወረደ የተመለከተው ታዲያ በጊዜው በረዶና ድንጋይ የቀላቀለው ይህ ግግር በመንገዱ ላይ ያገኘውን ሁሉ ጠራርጎ ሲወስድ፣ ፊሊፖ ለማምለጥ ምንም እድል አልነበረውም ነበርና በሰከንዶች ውስጥ የዚህ በረዶ ክምር ሰለባ የሆነ ሲሆን ፊሊፖም ቤተሰቦቹ ከደቂቃዎች በፊት በደስታ ፈክቶ ያዩትን ልጃቸውን በድንገት በማጣታቸው ለከፍተኛ ሕዘን ዳርጓቸዋል። ስድስተኛ አሪያና ግላኖቫ የጆርጂዋ ነዋሪ የነበረችው የ24 ዓመቷ አሪያና እንደ ወትሯ ፍጻሜዋን ሳታውቅ ነበር ከጓደኛዋ ጋር በመሆን የቲክቶክ ቪዲዮ ለመቅረጽ ወደ ጎዳና የወጡት። ታዲያ በአንድ የድሮ የሩሲያ ዘፈን የቲክቶክ ቪዲዮ እየቀረጸች የነበረችው አሪያና በድንገት ሳታስበው ስትሰወር ይታያል። በቪዲዮ እንደምናየው አሪያና በድንገት ከካሜራው እየታስተሰወርና ጓደኛዋም በድንጋጤ ስትጮ በግልጽ የሚታይ ሲሆን በሰዓቱም አሪያና በአቅራቢያዋ የነበረውን የመሬት ውስጥ ባቡር መግቢያ አጥር ሳታስተውል በድንገት ወደ ውስጥ የገባች ሲሆን አጥሩም በጣም ዝቅተኛ ስለነበር ሳታስበው ተደናቅፋ ወደ ውስጥ ልትወድቅ ችላለች። አሪያናም በሰዓቱ አምስት ሜትር በላይ ከፍታ ካለው ነገር በጀርባዋ በመውደቋ ምክንያት በጭንቅላቷና በአንገቷ ላይ ከባድ ስብራት እየደረሰባት ሲሆን በሚያሳዝን ሁኔታም ከዚች የመጨረሻ ቪዲዮ በኋላ ሆስፒታል ሳትደርስ ሕይወቷ ሊያልፍ ችሏል። አምስተኛ አሊካን ሳምሱዲን ይህ በማሌዥያዋ ኳላላምፑር የእባቦች ንጉሥ በመባል የሚታወቀው አሊካን ሳምሱዲን አንድ ግዙፍ ኪንግ ኮብራ በእጁ ላይ እንደጠመጠመ በኩራት ቆሞ የተነሳው ፎቶ ሲሆን አሊካን በሚያስደንቁና ሕይወትን አደጋ ላይ በሚጥሉ ትሪቶቹ ይታወቅ የነበረ ሰው ሲሆን በአንድ ወቅት ከአራት መቶ እባቦች ጋር በአንድ ክፍል ውስጥ ለ40 ቀናት እንደኖረም ተዘግቧል። ከ6000 ጊንጦች ጋር ደግሞ በብርጭቆ በተሠራ ክፍል ውስጥ ለ21 ቀናት በመቆየት የጊነስ ወር ሪከርድ ላይ ጭምር መስፈር የቻለ ሰው ሲሆን፣ ነገር ግን ይህንን ፎቶ ከተነሳ በኋላ በአንድ የቀጥታ ስርጭት ትርኢት ላይ ሳለ ያልተጠበቀ ነገር ይከሰታል። ይህም እባቡ ሳይታሰብ በድንገት ዘሎ የአሊካንን የነደፈው ሲሆን መጀመሪያ ላይ ተመልካቾች ምን እንደተፈጠረ ባያስተውሉም፣ ወዲያውኑ ግን አሊካን የፊት ገጽታው በመለወጥ አይኖቹ ብርሃናቸውን አጡ። በፍጥነት ወደ ሆስፒታል ቢወሰድም የኪንግ ኮብራ መርዝ እጅግ በጣም አደገኛ በመሆኑ በዚያኑ ቀን ሕይወቱ አልፋለች። አራተኛ፣ የሐራምቤ አሳዛኝ መጨረሻ። ይህ ደግሞ በፈረንጆቹ ግንቦት 28 2016 ዓ.ም በአሜሪካዋ ኦሃዮ የተከሰተ አስገራሚ ክስተት ሲሆን አንድ የሦስት ዓመት ሕፃን ልጅ እናቱን ጎሪላውን ማየት ፈልጋለሁ ያለ የጎቶ ጉታት ነበር። እናትየው የልጇን ጉትጎታ ብዙም ትኩረት ሳትሰጠው በሌላ ነገር ተጠምዳ ሳለ ልጁ ወደ ሶስት ጫማ የሚጠጋውን የብረት አጥር ተሻግሮ ጥቅጥቅ ያለውን ቁጥቋጦ አልፎ አስራ አምስት ጫማ ጥልቀት ወዳለው የጎሪላዎች ማቆያ ውስጥ ይወድቃል። ሐራምቤ የተባለው የ17 ዓመት ወንድ ጎሪላ ግን ሕፃኑን ዝም ብሎ ሲመለከተው ከቆየ በኋላ ቀርቦ የልጁን እጅ በመያዝ ያነሳዋል። በሰዓቱ ልጁ ባያለቅስም በፍርሃት ተውጦ የነበረ በመሆኑ በቦታው የነበሩ ሰዎች መጮ ሲጀምሩ፣ ሀራምቤ ግራ በተገባ ስሜት የሆነው ይመለከት የነበረ ሲሆን ይህም ፎቶ ታዲያ የሀራምቤን የመጨረሻ ጊዜ የሚያሳይ ፎቶ ሲሆን የፓርኩ አስተዳዳሪዎች የልጁን ህይወት ለማዳን ሲሉ ሀራምቤን በጥይት ለመግደል ይወስናሉ። ይህም ጎሪላው ህፃኑን ሊጎዳው ይችላል የሚል ስጋት ሲሆን፣ ልጁ ምንም ጉዳት ሳይደርስበት በሰላም መውጣት ቢችልም የሀራምቤ ሞት ግን በዓለም ዙሪያ ከፍተኛ ውዝግብ አስነስቷል። አንዳንዶች የፓርኩን ውሳኔ ሲደግፉ፣ ሌሎች ደግሞ ጎሪላው መገደል አልነበረበትም ሲሉ ተከራክረዋል። ሶስተኛ ጆሊ ካሊን በፈረንጆቹ 2015 በአሜሪካ አላባማ ውስጥ የ18 ዓመቷ ጆሊ ካሊን በቺያ ስቴት ፓርክ ገደል ጫፍ ላይ ቆማ አስደናቂውን የተፈጥሮ እይታ እየተመለከተች ሳለች ነበር ይህችን ቅስበት በፎቶ ያስቀረችው። ፎቶንም ያነሳት የ20 ዓመቱ የቀድሞ የፍቅር ጓደኛዋ ሎረን ሲሆን፣ ምንም እንኳን ከተለያዩ ወራት ቢቆጠሩም እንደ ጓደኛ ግን መገናኘታቸውን አላቆሙም ነበርና በዚያች ዕለትም አብረው ለእግር ጉዞ ወደ ፓርኩ ሄዶ የነበረ ሲሆን ነገር ግን ፎቶው ፎቶ ከተነሳ ከጥቂት ደቂቃዎች በኋላ ጆሊ ከ12 ሜትር ከፍታ ካለው ገደል ላይ መውደቋ የተሰማ ሲሆን ሎረንም በሰዓቱ ወደ ፖሊስ በመደወል ጆሊ ከከፍታ ላይ ስለመውደቋ ቢናገርም፣ ነገር ግን እንደታሰበው ድንገተኛ አደጋ ሳይሆን በቅናት መንፈስ የተነሳሳው ሎረን ራሱ ሆን ብሎ ከገደል አፋፉ ላይ ገፍትሮ እንደ ጣላት ይደረስበታል። ሎረንም ይህንን ወንጀል በመፈጸሙ በ52 ዓመት እስራት ተቀጥቷል። ሁለተኛ ታሪካዊዋ በረራ ይህች ታሪካዊ ፎቶ ደግሞ እንደ ኢትዮጵያ አቆጣጠር ነሐሴ 12 1985 በጃፓን አየር መንገድ በረራ ቁጥር 123 ላይ ከነበሩት 509 ተሳፋሪዎች ውስጥ አንዱ መንገደኛ ያነሳት ፎቶ ስትሆን፣ ፎቶም ከፕሌኑ መስኮት ውጭ ያለን ነገር አሻግሮ ያሳየናል። ታዲያ ፎቶው ሰላማዊ ቢመስልም ይህ ሰላም ለረጅም ጊዜ አልቆየም ነበርና አውሮፕላኑ ከተነሳ ከ12 ደቂቃዎች በኋላ በድንገት ከባድ የፍንዳታ ድምጽ ይሰማል። በዚህም ታዲያ የአውሮፕላኑ የኋለኛ ክፍል ተገንጥሎ በመውደቁ አውሮፕላኑን ለመቆጣጠር አዳጋች ሆነ። አብራሪዎቹ ለ32 ደቂቃዎች ያህል አውሮፕላኑን ለማረጋጋት ቢታገሉም አልተሳካላቸውም ነበርና በመጨረሻም አውሮፕላኑ በተራራ ላይ ተከስክሶ 520 ሰዎች ወዲያውኑ ሕይወታቸው ሊያልፍ ችለዋል። ታዲያ በሚያስገርም ሁኔታ አራት ሰዎች ብቻ በሕይወት የተረፉ ሲሆን በተደረገው ምርመራም የአደጋው መንስኤ ከሰባት ዓመታት በፊት በተደረገ የተሳሳ ሳተ ጠገና መሆኑ ተረጋግጧል። አንደኛ ዴቦራ ጋሪሊክ ይህ ደግሞ እንደ አውሮፓውያን አቆጣጠር 2004 ታይላንድ ውስጥ በሚገኝ ካውላክ በተባለ ባህር ዳርቻ ዴቦራ ጋሪሊክ የተባለች ሴት በፈገግታ የተነሳችው የመጨረሻ ፎቶ ሲሆን ታዲያ በሰዓቱ ብዙ ሰዎች ከባህሩ ላይ ሆነው እየተዝናኑና ፎቶ እየተነሱ ቢሆንም ከሱማትራ የባህር ዳርቻ በተነሳ 9.1 መጠን ባለው የመሬት መንቀጥቀጥ የተፈጠረ ግዙፍ ሱናሚ እየመጣ መሆኑን ግን አላስተዋሉም ነበር። ታዲያ ከደቂቃዎች በኋላ አንድ ግዙፍ የውሃማ ማዕበል በሰዓት ከ500 ኪሎ ሜትር በላይ በሆነ ፍጥነት የባህር ዳርቻውን የመታው ሲሆን በመንገዱ ላይ ያገኘውን ሁሉንም ነገር አውድሟል። የሱናሚ በህንድ ውቅያኑ ዙሪያ የሚገኙ በርካታ ሀገራትን በመምታት ከ230 ሺህ በላይ ሰዎችን ሕይወት ቀጥፏል። ይህም ፎቶ ታዲያ ከዴቦራ ካሜራ ውስጥ የተገኙ የመጨረሻ ሲሆን ፎቶም የዴቦራን ፈገግታ የሚያሳይና ከአደጋው ከደቂቃዎች በፊት ያለን ክስተት ያሳያል። እናም አንዳንድ ጊዜ ሰዎች የመጨረሻ ደቂቃዎቻቸውን እየኖሩ እንደሆነ ሳያውቁ ብዙ ጥሩም መጥፎም ጊዜያትን የሚያሳልፉ ሲሆን ሞት የምትባለው ነገር በማንኛውም ሰዓት አጠገባችን ልትሆን ትችላለችና እያንዳንዱን ጊዜያችንን በፍቅር፣ በይቅርታ፣ በመተሳሰብና በመዋደድ እንኖር እያልኩኝ የዛሬን ቪዲዮዬን በዚሁ አበቃው አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።